በአላህ ስም እጅግ በጣም ሮህሮህ በጣም አዛኝ በሆነው። የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላልቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍቲዮ

አቢድና አሊም ብቻም ሳይሆኑ በአላህ መንገድ የሚታገሉ ሙጃሂድም ጭምር ናቸው። ዲናቸው ሲደፈር ራሳቸውን መቆጣጠር አይችሉም። አይናቸው በንዴት ይቀላል፣ ሰውነታቸው ይርገፈገፋል። በአፄ ኃይለ ሥላሴ ዘመን ካፊር መንግሥትን እሽሩሩ ማለት ሰልችቶናል። በሙስሊሞች ላይ እየደረሰ ያለውን በደል ተመልክተን በዝምታ ማለፉ እስከ መቼ? እስኪ የወንድ ልጅ ሞት እንሞት አሉና አሊሞችን አሰባስበው ተወያዩ። ከደረሶቻቸው ውስጥም ሰራዊትን መለመሉና ለጂሃድ ተዘጋጁ። በትግራይ አውራጃ መሆኒ በተባለ ስፍራ የአጤውን ጦር ገጠሙ። የተዘጋጀው የካፊር ሰራዊት በእጅጉ የገዘፈ ቢሆንም የቻሉትን ያህል ተዋግተው ሰራዊታቸውን ይዘው ወደ ጫካ ገቡ። ንጉሱም ይህን ቃልቻ እጁን ይዞ ላመጣልኝ ሥልጣንም ሽልማትም አለው አለ። እሳቸውን ለመያዝ ከየአቅጣጫው አደን ተጀመረ። በየገደሉ እየዋሉና እያደሩ ሶስት አመታትን አስቆጠሩ። ቃልቻዎችና ደረሳዎችን ሰብስበው ሰራዊትን ማዘጋጀት ያዙ። እኔ ድል አይደለም አላማዬ ይላሉ።

የገደሉትን ገደሉ፣ የማረኩትን ማረኩ። ገና የአጼው ሰራዊቶች ተጨማሪ ኃይል እንዲመጣላቸው ጥያቄ አቀረቡ፣ ተላከላቸው። የሸይኹ ሰራዊት ተሸነፈ። ሸሂድ የሆኑት ከሚወዱት ጌታቸው ጋር ተገናኙ። የተረፉትም አመለጡ። ሐጅ በሽር ተያዙ። እጅና እግራቸው ተጠፍሮ በግዞት ወደ አዲስ አበባ አመሩ። ዓለም በቃኝ በሚባል እስር ቤት ለሶስት ዓመታት ከቆዩ በኋላ የሞት ፍርድ ተፈረደባቸው። የሞት ፍርዱ ቅጣት የሚጸናው የዙፋን ችሎት የሚባለው የዳኝነት ሥልጣን ሲወሰንበት ነውና ሐጂ ከንጉሡ ፊት ቀርበው ተጠየቁ። ይህን ሁሉ ዝግጅት ስታደርግ የነበረው መንግሥትን ለመገልበጥ ነውን? ተባሉ የእኔ ፍላጎቴ አልጋ ሳይሆን ሃይማኖቴ የሚያዘውን የጂሃድ ግዴታዬን ለመወጣት ነው የሚል ድንቅ ምላሽ መለሱ የሞት ፍርድ ተፈርዶ ተፈርዶባል ይህንንስ እንዴት ታየዋለህ ተብለው ችሎቱ ፊት ተጠየቁ አላህ የፈጠረኝ የመሞቻዬን ጊዜ ቦታና ሁኔታ ወስኖ ነው ዘላለማዊ አድርጎም አልፈጠረኝም የአላህ ውሳኔ ደግሞ በእናንተ ምክር ቤት የሚወሰን አይደለም እንግዲህ ስልጣን መኖራችሁን ባውቅማ ባላመጽኩባችሁ። ይህንን ንግግር የሰማው ዳኛ ከመቀመጫው ተነሳና እኛ በዚህ ሰውዬ ላይ የሞት ፍርድ የመፍረድ አቅሞ የለንምና በነፃ ለቀናቸዋል። ለሚመለከተው አካል ደብዳቤ ይጻፍ በነፃ እሚፈቱ ብሎ ወሰነ። እስከ አፍንጫው የታጠቀን ኃይል በሙስባሐ ሊዋጉ ነው እንዴ እያሉ ያሾፉባቸው ሁሉ ጀግንነታቸውን ሲመለከቱ አፈሩ። ያ ጀግና ትውልድ እኛን አፈራ። ለዲናችን ዘብ ልንቆም ይቅርና በአግባቡ እንኳን ከጌታችን ጋር ያልተዋወቀን ትውልዶች ፌስቡክ ላይ ከመጮ ውጪ የሱብሂ ሰላታችንን በአግባቡ የማንሰግድ የስም ሙስሊሞች ሆነናል። አላህ ይድረስለን። አላህ ሱብሓነሁ ወተዓላ ወደ ቀልባችን ይመልሰን። አደራ ወዳጆቼ፣ ለዲናችን ዘብንቁ ኢማናችንም ጎደለ ብቻም ሳይሆን ጭራሹም ጠፍቷል። ለዲናችን ጀርባችን ሰጥተነዋል እና ዞር ብለን እንመልከት። ዋጋ ይኑረን እስቲ። አላህ በየትኛውም ሁኔታ ድልን ሊያጎናጽፈን የሚችለው ለዲኑ ተቆርቋሪ ስንሆን፣ ለጌታችን መልካም ባሪያዎች መሆን ስንችል ነው። ኢማን ከሌለ ከአላህ እርዳታን አንጠብቅ። አላህ ሱብሓነሁ ወተዓላ እርዳታውን የሚለግሰው ለአማኞቹ ብቻ መሆኑን እንወቅ። ሌላው ቢቀር ሰላታችንን አሳምረን እንስገድ። ወላሂ እላለሁ ሰላታችንን ወቅቱን ጠብቀን አሳምረን የምንሰግድ ከሆነ ሌላው ነገር ሁሉ እየተስተካከለ ይመጣል። መልካም የተባለ ነገር ሁሉ ይገጥመናል። ፈተና እንኳን ቢጋረጥብን እንዴት ፈተናውን ማለፍ እንደምንችል አላህ Subhanahu Wa ተዓላ ትዕግሥቱን ይወፍቀናል። ትዕግሥቱም እኮ ከአላ Subhanahu Wa ተዓላ ተውፊቅን ይፈልጋል። ስለ ራሳችን ሲባል መንቃት ያስፈልጋል። ቅድሚያ ለኢማን። በነገራችን ላይ እኛ ኮትኮተን የምናሳድገው እስልምና የለም፣ እኛም የምናከስመው እስልምና የለም። በስሙም ማደግና መበልጸግም እራስን እንጂ እምነቱን ፈቀቅ አያደርገውም። እናስ ካልከኝ እኛ በስሙ ወይም በእምነቱ የምር በኢኽላስ ጥቂት ጥረት ካደረግን ሁሉም ነገር ወደ ልኩ መመለሱ አይቀሬ ነው። በምድር ላይ ያለው ፍጥረት ሁሉ ለእርሱ ተገዢና እርሱን የሚያወድስ ነውና ብዙዎች በሚዲያ ሲመለከቱን እንደኛ ጥንካሬና ብርታት ያለው

ከሳምንት በፊት ወደ ተፈጥሮ እምነታቸው የተመለሱ ሰዎች የተሰባሰቡበት መድረክ ላይ ተገኝቼ ጥቂት ልባሞችን ሳዳምጥ በጣም ነው ራሴን የታዘብኩት። ያለማንም ሰበካና ሰበብ በአላህ ሂዳያን የተጎናጸፉ ሰዎች የሚያወሩትን እንዴት እንደተመለሱም ሲያወሩ ስሰማ የራሴን ዋስትና ተጠራጠርኩት። ዋ ነፍሴ! አንዳንድ ጊዜ የምንመስለው እኮ ሁሉ ነገሩ እንደ ተረጋገጠለት ያህል ነው። መንፈስ ወይም ኢማን ሲደክም ከሚያመጣው ነገሮች መካከል ድርቀት አንዱ ነው። መደንደን ከባድ ነው። መስጊዶቻችን ስለ ተቋምና ስለ አስተዳደር በብዛት የሚወራባቸውን ያክል ስለ ትውልዱ ዕጣፋንታ ወይም ኢማን ተጨንቆ ስለ ኢማን የሚለፋ ማግኘት እየከበደ ነው። የሚያስፈራ ግን እውነት! ጥረቶች ቢኖሩም በተለያየ ምክንያት እንዲኮላሽ ይደረጋል። በተለያዩ ቦታዎች ላይ ሙስሊሞች ከእምነታቸው እንዲያዘነብሉ ይሰብካሉ። እንደምንሰማው ከሆነ አንዳንድ ቦታዎች ደግሞ ጨርሶ አላህን ለምን ተገዛችሁ በሚል መልክ ጭቆና ያስተናግዳሉ። መስጊዶቻችን መንፈሳዊነት ርቋቸዋል። ወጣቶች በየአካባቢው መድረሳ ተገኝተው የተለያዩ ዕውቀቶች ላይ ከመቆየት ይልቅ ሚዲያ ላይ ተጠምደናል። እኛ ላይ ብዙ የሚጠነሰሱ ኃይሎች መንደር ላይ ጨርሰው ወደ ውጭ ሲያንጸባርቁ የእኛ ትርምስ ምስ ደግሞ ከሚዲያ ዛዛታ ወደ መሬት ለመውረድ እናስባለን። ሁሉ ነገራችን ሜዳ ተዘርግፏል። በየቦታው ሸሃዳ የናፈቃቸው በርካቶች እያሉ። ዛሬም ከኢማን የመነጨ እንቅስቃሴ ከማድረግ ይልቅ ነፍስያ እየተጫወተችብን ትገኛለች። እስልምናን የሚኸድም ሰው በቅድሚያ ታግሎ መርታት ያለበት የራሱን ሸሃዋት ወይም ዝንባሌዎች ነው። ከዚያ ቀጥሎ ለአላህ ዲን የሚበጀውን ሁሉ መጠበቅና መንከባከብ አለበት። በምንም መመዘኛ ሁሌም መቅደም ያለበት ኢማን ነው። ኢማን ነው በፍጥነት መሠራጨት የሚችለውና በተለይም በዘመናችን ቁስና የተለያዩ መለኪያዎች ምን ያህል እንደሚያስከፍሉ ነጋሪ አያስፈልጋቸው። ቅድሚያ ለኢማን ሲባል ዘወትር በምናደርጋቸው ማንኛውም እንቅስቃሴዎች ላይ ኢማን የማናገኝባቸው ከሆነ ኢማን ወደሚገኝባቸው መንገዶች ለመሄድ ሥራ ሆነ በበጎ አድራጎት፣ በዳዕዋና ማስተማር ሆነ በማንኛውም ዘርፍ እኛ በኢማን የማናድግበት ሥራ